ጠና ይስጥልኝ አድማሽ ተመልካቾች እንደምናረፈዳችሁ፣ መስከረም 28 የሰዓቱን አበይትና ምሰበር ዜናዎች ዳግም በዕለቱ በሶስተኛው የዜና ወጃችን ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በኦሮሚያ ወለጋ የፋኖ ኃይሎች በሰሩት የከተማ ኦፕሬሽን አንድ የብልጽግና ኮረኔል፣ አንድ ሻምበል አዛዦች ቢራ እየጠጡ ባሉበት እርምጃ ተወሰደባቸው። በወለጋ በተሰራው ኦፕሬሽን ከተማዋ ላይ መከላከያ አቧራ ማስነሳቱም ተነግሯል። ዝርዝር መረጃም ይዘንበታል። ወዲህ ደግሞ በአማራ ክልል የሚደረገው ውጊያ ቀጥሏል። ፋኖ በጋሸና ከተማ አሁንም እየተጎማሸረ ነው። በጋሸና የተነሳው ሬሳ ብዛት ሀገርን ጉዳስ ብሏል። ጋሸናን ከፋኖ ለማስለቀቅ አዲስ ጦር ከባህር ዳር መንቀሳቀሱም ተነግረዋል። በወረኢሉ የአገዛዙ የብአዴን ወታደራዊ አመራሮችም ተገድለዋል። በዝርዝር እንመለከተዋለን። ወዲህ ደግሞ ጎጃም ላይ ውጊያው ቀጥሏል። ፋኖ በወሰደው ከባድ የማጥቃት እንቅስቃሴም በርካታ የአገዛዙ ጦር ሙትና ቁስለኛ ሲደረግ ከተሞችም በፋኖ ተይዘዋል። አሁን በዚህ ሰዓት ውጊያው ተፋፍሟል። በዝርዝር እንመለከተዋለን። ወዲህ ደግሞ ጠቅላይ ሚኒስትሩ አብይ አህመድ ፋኖ መጣ ብላችሁ ከሀገር እንዳትወጡ የሚል አውድ ያለው ንግግር ባለሀብቶችን ሰብስበው መናገራቸው ተሰምቷል። ድሃውን አጽድተን ለናንተ የሚመች ከተማ ገንብተናል የሚል ንግግርም አድርጓል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምን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

ለባለሀብቶች ሀብቶች የሚመች ከተማ ገንብተናል፣ ወደ ዱባይ እንዳትፈረጠጡ ሲሉ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁም። ባህር ዳር የታየው ግዙፍ ጦር እነዚህን ጉዳዮች የተመለከተ ዳሰሳ በቅድሚያ የማቀርብላቸዋለሁ። የፋኖ ኃይሎች ከተሞችንና ገዢ መሬቶችን እየተቆጣጠሩ መገስገሳቸውን ቀጥለዋል። ፋኖዎች ጋሽናን ለመቆጣጠር ቀናት ፈጅቶባቸዋል። መከላከያ ሰራዊቱ ጋሽናን ላለማስያዝ ያለሌለ ኃይሉን ተጠቅሟል። ብዙ ዙር የድሮን ድብደባ ጄኔራል በተባለ ዘመኑ ባፈራው መድፍ ተፋልሟል። የፋኑ ኃይሎች ያንን ሁሉ ውርጅብኝ ተቋቁመው ነው ጋሸናን ሙሉ ለሙሉም እየተቆጣጠሯት። ጋሸና እጅግ ስትራቴጂካዊ ስፍራ ነው። ወደ ላሊበላና ጋይንት ለመንደርደር አመቺ ነው። በትግራይ ጦርነት ጊዜ የትግራይ ኃይሎች ወደ አማራ ክልል ሲገቡም ጋሸናን ተቆጣጥረው ነው ላሊበላን፣ ወልዲያን፣ ጋይንትን መቆጣጠርም የቻሉት መከላከያ ሰራዊቱ፣ የአማራ ልዩ ኃይል፣ አጠቃላይ የጥምር ኃይሉ ጋሸናን ከትግራይ ኃይሎች ለማስለቀቅ ብዙ መስዋዕትነት በወቅቱ ከፍለዋል። መከላከያው በአሁኑ ደግሞ ጋሸናን ፋኖች እንዳይዞም ብዙ መከላከል አድርጓል። ባለፈው የፋኖ ኃይሎች ከራያ ተራሮች ተንደርድረው በርካታ ከተሞችን መቆጣጠራቸው አይዘነጋም። 12ኛና 69ኛ ክፍለ ጦሮች ከጥቅም ውጭ አድርገው ጉዳስ ብለው ነበር። በሺ የሚቆጠሩ የመከላከያ ሰራዊት አባላት ማርከዋል። አባታችን ተማርኳል፣ እኛም ተማርከናል እያስባሉም ወታደሮቹም ታይተዋል። የላውንቸር ቅንቡላዎች፣ ድሽቃዎች፣ በጥይት የተሞሉ ሳጥኖች ሰዎች መማረካቸውም አይዘነጋም። በርካታ ወራሮችም ተማርከዋል። ያኔ ታዲያ የመከላከያ የክብር አባላት ፋኖ ሳይን የገባው በየትዮ ጣል አሁን ተከቧል። በየትዮ ጣል ከበነዋል አሁን አዘናክተን አስገብተነዋል፣ ሲሉን የሌለ የውሸት ፕሮፓጋንዳ የብልጽግና ደጋፊዎች ሲያስተጋቡም ቆይተዋል። ጄኔራሎችና ሲቪል ባለስልጣናት ደግሞ ፋኖ አይደለም የወጋን ህወሓትና ኤርትራ ናቸው እያሉም በርካታ ፕሮፓጋንዳዎች ሲሰሩም ቆይተዋል። ከዚህም አልፎ ፋኖ ሙስሊሞችን ገድል የሚል የሐሰብ ፕሮፖጋንዳ ተሰርቷል። ፋኖ እነዚህን ሁሉ ጠረማምሶም ይህን ሁሉ አጀንዳ አፈ ራስ በልቶ ነው ዛሬ ላይ ጋሸናን የተቆጣጠረው። የብልጽግና የማህበራዊ ሚዲያ ሰራዊቶች ፋኖ ከተሞችን ተቆጣጥሮ ፎቶ ተነስቶ ይወጣል ሲሉም ተሳልቀው ነበር። ፋኖም ባለበት ወይ ፍንክች ብሎ እየተከላከለ ማጥቃቱን ቀጥሎ እንደ ጋሸና ያሉ ስትራቴጂክ ስፍራዎችን መቆጣጠራቸውን ቀጥለዋል። ሰሜን ወሎ ላይ በርካታ ከተሞች ተይዘዋል። እስከ ዛሬዋ እለትም የተያዙ ከተሞች አልተለቀቁም። የመከላከያ የክብር አባላት አሁን ድባቴ ውስጥ ገብተዋል። እነ ዳንኤል ክብ ህብረት ጽንፈኛው እንደ ጨማምቷል እያሉ ጽፈው ነበር። የፋኖ ኃይሎች የውጊያ ስልት አስደናቂም ነው። እየተከላከሉ ማጥቃት ላይ የተካኑ ናቸው። ልክ እንደ ባበድረታቸው እየተሳቡም ድንገት ደፈጣ ይጥላሉ። በርካታ የወረዳ አመራሮችንና የፀጥታ ኃላፊዎችንም ገድለዋል። በክልሉ ባለስልጣናት ላይ ትልቅ ስጋትንም ፈጥረዋል። የፋኖ ኃይሎች የደፈጣ የውጊያ ስልት በዓለም አቀፍ ሊጠና የሚገባው ትልቅ ብልሃት የታየበት ድንቅ የውጊያ ስልት ነው። ተመስገን ጥሩነህ በባህር ዳር ተገኝተው አማራን ባንዳ ብለው መሳደባቸውም አይዘነጋም። የክልሉ ፕሬዝዳንት አረጋ ከበደ ፊታቸው ላይ ተስፋ የመቁረጥ ምልክትም ታይቶባቸዋል። ይሄ ሁሉ በፋኖ ኦፕሬሽን የመጣ ነው። ዛሬ ጠዋት ከባህር ዳር መኮድ የተነሳ በርካታ ኦራልና የመከላከያ አይሱዚዎች በርካታ የመከላከያ አባላትንና ሬሽን ጭነው ወደ ወሎ እየተመሙም ነው። እነዚህ መኪኖች በጋይንት አድርገው ወደ ጋሸና ነው የሚሄዱት። ታዲያ የደቡብ ጎንደር ፋኖ ይሰራል ሲሉም በርካቶች ይጠይቃሉ። በፍጥነት መንገዱን የደቡብ ጎንደር ፋኖ መዝጋት አለበት ሲሉም የፋኖ ኃይሎች እየተናገሩ ነው። ይህ በእንዲህ እንዳለ በጎጃም ከባድ ውጊያም ተቀስቅሷል። ደብረ ማርቆስ ከተማ ዙሪያ ውጊያ እየተደረገ ነው። በደንበጫም ውጊያዎች አሉ። ኤምባሲዎች፣ በተለይም የትላላቅ ሀገራት ኤምባሲዎች ዲፕሎማቶች የኢትዮጵያ መንግስት ሀገሪቷ ከቁጥጥር ውጭ እየወጣችበት መሆኑን እያወቁ ነው። በሰሜኑ የሚካሄደው ጦርነትን እየተከታተሉም ነው። አንድ አብይ አህመድ ባለሀብቶችን ሰብስበው ነበር አብይ ባለሀብቶችን ሲማጸኑም ተሰምተዋል ለእናንተና ለእኛ ልጆች የሚመች ከተማ ገንብተናል ቆሻሻ አጽድተን እንዲመቻችሁ አድርገናል ሲሎም ተደምጠዋል ጠቅላይ ሚኒስትሩ ቆሻሻ ያሉት ድሃውን ነው ድሃውን አጽድተን ለባለሀብቶች ብቻ የምትመች ከተማ ገንብተናል እያሉ ይመጻደቃሉ አብይ ለባለሀብቶች ሀገር ችግር ውስጥ ስትገባ ወደ ዱባይ እንዳትሄዱም ሲሎም አስጠንቅቀዋል አብይ አህመድ ፋኖ እንደሚመጣባቸው ጠንቅቀ ያወቁ ይመስላል። አብይ በዚሁ መድረክ ላይ ለጩኸት አንንበረከክም በረከክም ሲሉም ተደምጠዋል። ለጩኸት የማይንበረከኩ ከሆነ ለጩኸት አንንበረከክምን ምን አመጣው? ባለሀብቶች ወደ ውጭ ሀገር ገንዘብ እያሸሹ ነው። ለዚያ ነው አብይ አህመድ ባለሀብቶችን ወደ ዱባይ እንዳትሄዱም ሲሉ የተናገሩት። መዋጮ ለመሳሪያ መግዣ እየተባሉም ከብልጽግና መመሪያ እየወረደ ባለሀብቶች በበርካታ ጊዜያት ሲበዘበዙ እንደቆዩም የሚታወቅ ነው። ይህን ግፍና በ በደል የተቃወሙም እንደ ወርቁ አይተነው ያሉ የአማራ ሕዝብ ልጆች አስቀድመው ይህንን መንግስት ቀድመው ጥለውት መውጣታቸው የሚታወቅ ነው። እንግዲህ በተከታታይ በዘገባዎቻችን እንዳስደመጥ ናችሁ የአማራ ፋኖ ብሔራዊ ኃይል አፋ ባህ ጋሸና ከተማን ሙሉ ለሙሉ መቆጣጠሩ የተረጋገጠ ነገር ነው። ታዲያ ከዚህ ጋር በተያዘ በህወሀቱ ጦርነት ጊዜ ምርኮኛው ባጫ ደበሌ ስለ ጋሸና አስፈላጊነት ምን ያክል ሲናገር እንደነበረ አድምጠነው እንመለስ። ምኒልክ እዝ ከሁለት ዓመት ተኩል በኋላ የተቆጣጠራትና የብርሃኑ ጁላ ሰራዊት እንደ ቆሎ የረገፈባት ጋሸና ምርኮኛው ባጫ ደበሌ የሰሜኑን ጦርነት ጊዜ ምስክርነት ሲሰጥና ስለ ቦታዋ ሲተነትን የሚያሳይ ቪዲዮ ተመልክተን እንመለስ። ይህች ቦታ በፋኖ እጅ ገብታል። ያው ለወዳጅም ለጠላትም ይህንን ቪዲዮ መመልከት ጋሸና ምን ያክል ወሳኝ ከተማ መሆኗን እንዲረዳ እያደርጋል ማለት ነው። እንግዲህ ጋሸና የሚባለው ነገር ለጠላት የመቀሌን ያክል የሚያዩት ቦታ ነው። ለምንድን ነው ይህም ቦታ የሚያዩት? እዚህ ላይ እንደምናየው ከጋሻና ወደ ደብረታቦር በአጭሩ መግባት ይቻላል። ደብረታቦር ከገባ ቀጥታ የሚሆነው ነገር ደብረታቦር መሃል ከገባ ባህር ዳርን እና አዲስ አበባ ወይም ደግሞ ከዚህ ከደቡብ የሚያጣውን ትቆርጣለህ ማለት ነው። ባህር ዳር ለመግባትም በጣም አጭር መንገድ ነው። ከዛ በተረፈ ወደ ደቡብ ለመሄድ በተለይም ከጋሸና ተነስተ እነ ኮንን እነ ወረኢሉ ወረይመኑ እያልክ ወደ ሸዋ ለመግባትም በጣም አጭር መንገድ ነው። ከጋሸና ተነስተ ወደ ወረ ወረኢሉ እና ወደ ምስራቅ ለመሄድም በጣም ቁልፍ ቦታ ነው። ሶስት አራተኛው ከጋሸና ተነስተ ወያኔ የዘረፈውን ነገር ከጋሸና ተነስቶ ላሊበላ አድርጎ ከላሊበላ ኩልመስክ ሙጃ አድርጎ ወደ ኮረም ይገባል። ከዛ ከኮረም አላማ እንትን ማይጮኑ አድርጎ መቀሌ ለመግባት ያስችለዋል። ከጋሸና ተነስቶ ላሊበላ መሪ ወንዝን ተሻግሮ ሰቆጣ ይገባል። ከሰቆጣ አበርገሌን አድርጎ ሳምሬ ወደ መቀሌ የሚገባበት መንገድ ነው። ስለዚህ ከዚህ ከጋሸና ተነስቶ የያዘውን የወልድያን ቦታ በሚገባ ለመከላከልም ከዚህ ተነስቶ ማለት ነው። ወልድያንም ከሩቅ ለመከላከልም የሚያስችለው ቁልፍ መሬት ነው። ከዚህ የተነሳ ጠላት እዚህ ቦታ ላይ በሌላ ቦታ በከፍተኛ ምት ሲደርስበትም ከዚህ የተወሰነ ኃይል ይቀንሳል እንጂ ሙሉ በሙሉ ኃይሉን ሳይቀንስ ጋሸናን እንደ ቁልፍ መሬት ይዞታል ማለት ነው። ይሄ ከጠላት አኳያ ነው። ከኛ አኳያ ስናይ ጋሸናን በመያዙ በአጭሩ በተለያዩ አካባቢዎች መሄድ ስንችል ዞረን የምንሄድበት አይነት ሁኔታ ፈጥሮናልና ስለዚህ ጋሸና የሚባለው ለጠላት እንደ መቀሌ የሚታይ ቁልፍ ቦታ ነው ማለት ነው። የአፋ ባሀ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ክፍለ ጦር ጋሸና ላይ እየተጎማሸረ ነው። በትላንትና ሁለት በጋሸና ከተማ ክፍለ ጦሩ የተሰጠ የተሰጠውን ቀጠና በሚገባ በመሸፈን ሁለቱንም ከባድ የሚባለውን የብልጽግና ምሽግን ሰብሮ ዘልቆም በብልጽግና ኃይል ላይ ከፍተኛ ጉዳት በማድረስ ነው ከተማዋን እየተቆጣጠረው። እንደተመለከታችሁትም በአጫ ደበሌም የከተማዋን አስፈላጊነት በሚገባም አብራርቶልናል። በርካታ የብልጽግና ሰራዊት ሙትና ቁስለኛም ሆኗል የብልጽግና ኃይል ን ምሽጉን ከመደርመስና ሰራዊቱን ሰራዊቱን ሙትና ቁስለኛ ከማድረግ የታደገው አንድም አካል የለም። በዚህ ውጊያ ብልጽግና ድሮን ታንክና መድፍ እንዲሁም ከባባድ መሳሪያዎችን ቢጠቀምም አንድም ውጤት አላገኘም። እንደውም አንድ ዙ 23 በፋኖ ተቃጥሎበታል። ፈርጣማዎቹ የደጋው መብረቁ ክፍለ ጦር በርካታ ምርኮኞችን በእጃቸው ሲይዙም ተተኳሽና ነፍስ ወከፍ መሳሪያ መማረክ ችለዋል። በደረቁ ውሸትና ሀሰተኛ ማወናበድ ላይ የተሰማራው የብልጽግና ስብስብ የቤት አማራ ፋኖች እምሽክ ተደርጎ ተመቶ፣ አሁንም ግን የፈሪ ምላሱ አልሞተችም። ዛሬ በጋሸና ሲነሳ የነበረውን የአስከሬን ብዛት የተመለከተ የብልጽግና ጦር ዳግመኛ ለብልጽግና አይዋጋም ሲሉም የአይንማኞች ማኞች ለሚዲያችን ገልጸዋል። አሁን በቀጥታ ከጎጃም ወዳገኘሁት ሰበር ዜና አልፋለሁ። የዋዳ አዲስ ዓለም ከተማ ለመውረር ከጅጋ ደንበጫ ከተማ በብረት ለበስ ታጅበ የመጣው ግብስብስ የብልጽግና ሰራዊት በአናብስቶቹ በኢንጂነር ክብር ተመስገን ልጆች ተቀጥቅጦ ወደ መጣበት ተመልሷል ሲሉ የአካባቢ ነዋሪዎች ገለጹ። የዋዳ አዲስ ዓለም ከተማ ለመውረር ከጅጋ ደንበጫ ከተማ በብረት ለበስ ታጅበ የመጣው የብልጽግና ሰራዊት አናብስቶቹም የኢንጂነር ልጆች በወጀትና ጋንትና አካባቢዎች ሲገርፉት አርፍደዋል። ወደ አንተ ሲመጣ ማዘዣውን ያዝበት በሚል የሚለው የአርበኛ መርህ መሰረት ወደ አዲስ ዓለም ከተማ የገባው የብልጽግና ሰራዊት ጀግኖቹ በእሳት አለንጋም ሲገርፉት ካደሩ በኋላ የብልጽግናን ሰራዊት የፋኑ ኃይሎች በእሳት አለንጋም ሲገርፉት ካደሩ በኋላ እኩል ሰራዊቱ ደንበጫ ከተማ በመግባት በብልጽግና ላይ ከፍተኛ ጥቃት ፈጽመዋል። ይህንን የፋኖችን ቆራጥ እርምጃ ያየው የአገዛዙ ብልጽግና ሰራዊት ወደ መጣበትም ተመልሷል። በዚህ ጥቃትን በርካታ የብልጽግና ኃይል እርምጃ ተወስዶበታል። በርካቶች ሙትና ቁስለኛም መሆን ቸውን ከቦታው አረጋግጠናል። የአገዛዙ ጦር ብረት ለበስ በርካታ ኃይል በመያዝ በሌሊት ወደ አናብስቶቹ ቄ ዋድ ቢሄድም እንዳሰበው ነገሩ አልተሳካለትም። ወደ ማዘዣ ጣቢያ ሲመጣም ወደ ማዘዣው ጣቢያ ሂድበት እንዳለው አርበኛ ዘመነ ካሴም ቦታ የፈሬዎቹ የኢንጂነር ልጆች የበላይ ዘለቀ ልጆች ወደ አገዛዙ ማዘዣ በመሄድ እንደ ሙዚቃ መሳሪያ በሚያቀነባብሩት የድሽቀም የብሬንና የስናይፐር ተኩስ የብልጽግናን ምሽግ ከማፈራረሳቸውና ሰራዊቱን ከመደምሰሳቸው በተረ ተረፈም ስነንቦናውን እያሳጡም ድንብርብሩን ብሩን አውጥተውት የሚሸሸግበት ሜዳም የሚሾልክበት ቀዳዳም አሳጥተውት የብልጽግናን ኃይል በራሱ እቅድ ሲያረግፉትም ውለዋል። በዚሁ ጎጃም ላይ ስንቆይ አረንዛው ዳሞት ብርጌድ ጅጋ ከተማን ተቆጣጥሯል። የአፋባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም ክፍለ ጦር አረን ዛውዳ ሞት ብርጌድ በትላንትና ሁለት ከምሽቱ አራት ሰዓት ወደ ጅጋ ከተማ ዘልቀው በመግባት በሰሩት ኦፕሬሽን ከተማዋን ተቆጣጥረዋታል። የፈራረሰው ስርዓት ከውጌ የተረፉትን ሚሊሻ እና ፖሊስ ፔምፔ ይዞ በመግባት አጅቦ ያስወጣ ሲሆን ጥሏቸው የሄዱ የከተማ አስተዳደር የብልጽግና አሽከሮችም በፋኖ ተለቃቅመው ተይዘዋል። እስካሁኗ ሰዓትም የጅጋ ከተማ በፋኖ ቁጥጥር ስር ስትሆን ብዙ ባንዳዎችም መያዛቸውን የፋኖ ኃይል አስታውቀ ታውቋል። ኔበል ባልፋኖች የከተማዋን ማህበረሰብ በማረጋጋት ወደ ሰላሟ በመመለስ የቀድሞ ስራቸውን እየሰሩ ሲሆን ማህበረሰቡም ደስታውን እየገለጸ ይገኛል፣ ሲሉም የአካባቢው ዘጋቢዎቻችን ለሚዲያችን አስታውቀዋል። አሁን በቀጥታ ወደ ወለጋ የአገዛዙ ዙፋን አስጠባቂ ሰራዊት አዛዦች ቢራቸውን ሲያንቃርሩ በቁጥር ሁለት ያህሉም በሻሾ ብር ከተማ በፋኖ ኃይል እርምጃ እንደተወሰደባቸው የወለጋ ፋኖም ለሚዲያችን አስታወቀም። አዛዦቻቸውን ያጡት ኩሊዎች ሙሉ ገበያውን በመበተን የወንብድና ተግባራቸውን ደግመው አሳይተዋል። ከውፍጮ ቤት እስከ ምግብ ቤት ማንኛውም አገልግሎት ሰጪ ተቋማትን በኃይል እየዘጉ ሲሆን አዘግተው በከተማዋ ውጥረት ነግሷል ሲሉም የአፋባሃ ቢዛሞዕዝ ህዝብ ግንኙነት ኃላፊም ፋኖ ዲያቆን ክንዱ አሸናፊም ለሚዲያችን ተናግረዋል። እነዚህ ከፍተኛ አመራሮች የብልጽግና ከፍተኛ የጦር አዋጊዎች ሲሆኑ አንደኛው የኮረኔልነት ማዕረግ እንዳለውም ነው የተገለጸው። ሁለቱ የአገዛዙ ፋናስ ጠባቂ ሰራዊት አዛዦቹ ብሔራቸውን ሲያንቃሩ ነው በፋኖ እርምጃም የተወሰደባቸው ፋኖ ከተማ ውስጥ አስር ጎባ አስገባቸው የከተማ ኦፕሬሽን ሊሂቃን ነው እርምጃውን የወሰደው በመጨረሻም ፕሬዚዳንት ታዬ አጽቀ ሥላሴ በፓርላማ ያደረጉት ንግግር ተከትሎ የኢኤምኤስ ጋዜጠኛ የሚከተለውን ትንታኔ ሰጥቶበታል አድምጠነው እንመለሱ እንመለስ ትላንትና ሁለት ነው በመክፈቻው ላይ በጣም ብዙ ነገር ተናግረዋል ፕሬዚደንቱ አንድ ነገር ንግግራቸው ግን በጣም ከቺ የሆነ ሪሊ እውነት እንደዚህ መሆን ይቻላል የሚል ጥያቄ የሚያስነሳ ነው። እንደው ከራሳቸው አንደበት በት እናዳምጠው። ሱራፊል ፕሬዚደንቱን እንስማቸው። በየቦታው የሚታዩ ግጭቶችን በኃይል ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን ሰላማዊ በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረው የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው አገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። አመሰግናለሁ ሱራፌል እንግዲህ ወንድማገኝ እንደሰማኸው መንግስት ያሉ በሀገሪቷ ያሉ ግጭቶችን እንግዲህ ቀጣይ አራት የትኩረት አቅጣጫዎች ብለው ሁለተኛው የትኩረት አቅጣጫ እነኝህን ግጭቶች በሰላም መፍታት የሚል ነው በሰላም መንግስት እንዲፈታ በተደጋጋሚ ስንወተውት ስንጠይቅ የነበረው ነገር ስለሆነ እሰየው የሚያስብል ነበር ነገር ግን ንግግሩ የሰላም ጥሪ ሳይሆን ዛቻና ማስፈራሪያ ጭምር መሆኑ ነው ከዛም ባሻገር ጥያቄውን ያቀረቡት ስቴትመንት በጣም እንትን ነው እርግጠኛ ሆኖ ነው የተናገሩት። እና ፕሬዚደንት ታዬ ጥያቄ የሚያስነሳ ነገር ነው ያነሱት። አንደኛ በኃይል ማድረቅ የሚቻል ቢሆንም አሉ። ይህ ማለት በኃይል ማድረቅ ይቻላል የሚለውን ነገር ጥያቄ ውስጥም አላስገቡትም። በቃ ሎጂካቸው ላይ በኃይል ማድረቅ የሚቻል ቢሆንም እሱ ጥያቄ ውስጥ አይገባም። ነገር ግን መንግስት ሰላምን መርጠዋል ይላሉ። ኦኬ በኃይል ማድረቅ የሚቻል ከሆነ እንግዲህ እሳቸው በእርግጠኝነት በአንደኝ የሚያነሱት የዚህ አማራ ክልል ያለውን የከፋኖ ጋር ያለውን ውጊያ እንደሆነ ምንም መጠርጠር አይከብደኝም። ነገር ግን ላለፉት ስድስት ዓመታት ከኦሮሞ ነጻነት ሰራዊት ጋር ውጊያ ሲካሄድ ነበር። የሰላምም አማራጭ ተብሎ ዛንዚባር ላይ ሙከራዎች ተደርገው ነበረ። ሁለት ጊዜ የድርድር ሙከራ ተካሄዶ ሳይሳካ ቀርቶ ላለፉት ስድስት ዓመታት በአገሪቱ ምዕራብ ክፍል እንዲሁም ደግሞ በተለያዩ አካባቢዎች ላይ ሰዎች በሰላም ወጥተው መግባት ባልቻሉበት፣ መንግስት አካባቢውን አያስተዳድርም፣ አገሪቷ የምትመራው በሁለት በሶስት መንግስት ነው እስክትባል ድረስ አካባቢው ላይ ድርሽ ብለው የማያውቁ ባለስልጣናት በስድስት ዓመቱ ስንት ጊዜ እንኳን ሄደው እንደጎበኙት ራሳቸው ከአንድ እጅ ጣት ቁጥሮች የማይበልጥ ጊዜ ነው ወለጋን ሄደው የጎበኙት የተመለከቱት። ወላጆች ልጆቻቸውን ዩኒቨርሲቲ ልከው ማስተማር ባልቻሉበት፣ ፋብሪካዎች መስራት ባልቻሉበት፣ ከባድ መኪና ተሽከርካሪዎች በነፃነት ሄደው እቃ ነግደው ሸጠው አድርሰው መመለስ ባልቻሉበት ሁኔታ ላይ ጦርነትን ያለውን ግጭት በኃይል ማድረቅ የሚችል አቅም ቢኖርም ወይም ደግሞ በኃይል ማድረቅ ቢቻልም እንዴ ከተቻለ ታዲያ ስድስት ዓመት ሙሉ መንግስት ምንድን ነው እየጠበቀ ያለው? እና ሕዝቡ በጦርነት እንዲማቀቅ ፈልጎ ነው ማለት ነው። አንዳንድ የሆነ ቀልድ ነው ያስታወሰኝ እና የሆነ በቀዳዳ ጫማ እየሄደ ጫማ ተቀዷል ሲሉት ፈልጌው ነው አላቸው። አይንክ እያዩ ላይ ይመስለኛል ወንዴ እሱን ነው እኔን ያስታውሰኝ። ቸግሮት ነው መቀደዱን ጠፍቶት አይደለም እና ፈልጌው ነው እንዳለው መንግስት ጦርነቱን ፈልጌው ነው እያለን ነው ወይስ ምን እያለን ያለው? ስድስት ዓመት ሙሉ የዘለቀን ግጭት ከአንድም ሁለት ጊዜ የሰላም ድርድር አድርጎ ከከሸፈ በኋላ በሀይል የማስቆም አቅሙ ከነበረው ለሰባተኛና ስምንተኛ ዓመት እየተንደረደረ ምንድን ነው የሚጠብቀው ታዲያ መንግስት? አቅም ካለህ እኮ ስድስት ዓመት ድረስ አይደለም የምትጎተተው። ህዝቡ በቂ የሆነ መሰረተ ልማት ሳያገኝ ትምህርት ቤት መሄድ ሳይችል መማር ሳይችል መስራት ሳይችል መውጣት መግባት ሳይችል ሰው ሁሉ እየተሰደደ ባለበት ሁኔታ ላይ በኃይል ማድረቅ ቢቻለም የሚል ነገር ምንድን ነው ከተቻለ ታዲያ ምንድን ነው የምትጠብቁት? አማራ ክልልስ ቢሆን ሁለት ዓመቱ ፊልድ ማርሻል ብርሃኑ ጁላ ስንት ጊዜ ነው በመስከረምና በመስቀል እንለቃቅማለን ሲሉ የከረሙት? ስንት መስቀል አለፈ? ስንት አዲስ ዓመት ተቆጠረ? ከተቻለ ለምንድና ያልተደረገው የሰላም አማራጭ? እንደ የሰላም አማራጭ እኮ የምትለው ጦርነት አቁመህ እኮ ነው የሰላም አማራጭ። ወይም ደግሞ ጦርነቱ ባለበት እንዲቆም አድርገ ነው። ድሮን እያዘነብክ እጅ በእጅ ጨበጣ እየተዋጋ ከፍተኛ ከባድ መሳሪያ እየተጠቀምክ የጀት ለመግዛት እየተፈራረምክ ከፍተኛ መዋለ ንዋይ እያወጣ በሙዚቃ በምን እየጨፈርክ እየደገስክ እየተናገርክ ሕዝብን በጅምላ ተላላኪ እያልክ እየሰደብክ ለሰላም አማራጭ ነው? ቁርሾ እንዳይመጣቂ ቂም በቀል ዛሬ እኮ አይደለም። አሁን እኔ አይ ዶንት ቲንክ አሁን ትግራይ ክልል ቂም በቀል እንዳይመጣ ምናምን የሚል ቀልድ መቼስ አይቀለልም፣ አይደለ በቃ እኮ በሚሊየን ሰው እኮ አልቆ እኮ ከቂምም በላይ ሌላ ነገር መቋጠር ካለበት ተቋጥሯል። አማራ ክልል እኮ እሱ እየተደገመ ነው፣ ኦሮሚያ ክልል ላይ እሱ እየተደገመ ነው። እና ፕሬዚደንት ታዬ አጽቀሥላሴ ይህን ጽሑፍ ሲጽፉት እንደው ለራሳቸው አላሳቃቸው ወይ የሚለው ነገር ወንድም ሀገኝ፣ በጣም አስገርሞኛል። በሀይል ማረቅ ቢቻልም ዝግጅነት አለ፣ ዘመናዊ አቅም አለ፣ ሰው እያስ ያስፈራሩ ነው። አስችሉንም ይህንን አይነት ንግግር ብርሃኑ ጁላ ተናግሮት ነበረ፣ ግን በተግባር መሬት ላይ አላየ ነውም። እኔ ጦርነቱን እንዲጋጋል እያበረታተው አይደለም፣ ግን ያልተቻለውን ነገር ሰው እውነታውን ተቀብሎ በጦርነት ሁላችንም ነን የምንከስረው። አትሊስት አሳራቂ ንግግር ለማድረግ ከተፈለገም በጦርነት ሁላችንም ነው የምንከስረው፣ ብናሸንፍም ሁላችንም ነን የምንሞተው፣ ሁላችንም ነን የምንጎዳው። ለቅሶ ጎረቤትና ጎረቤት ለጎረቤት ነው የሚሆነው። ስለዚህ አብረን ከምንሞት በአንዳችን ሞት ሌላኛችን ድል ከምናከብር በሰላም ብናርቅ ይሻላል። ቢያንስ እንደው ለእውነት የቀረበ ነገር ይሆናል እና፣ መንግስት ሁሉን ነገር በእጁ የማድረግ አቅም ካለው ለምን ይለማመጣል? ለምን ይህን ሁሉ መንገድ ሲጓዛል? ደግሞ ጦር ሰራዊቱን የሚመሩት አካላት የሚናገሩት ሌላ ነው። ፖለቲካውን የሚመሩት አካላት የሚናገሩት ሌላ ነው። ለይስሙላ እንደዚሁ ይቅርታ ለቃሉ ግን እንደ አሻንጉሊት ለተቀመጡት ሰዎች ወጥተው በጦርነት የማድረግ አቅም ቢኖርም እኔ አይደለውም ይቅርታል አሻንጉሊት የሚለው ያው የኢትዮጵያ ፕሬዚደንት ጀስት ሲምቦሊክ የሆነ ወይም ደግሞ ለሴሬሞኒ ካልሆነ በስተቀር ከዛ ያለፈ ነገር ምንም የሚሰራው የሚፈይደው ነገር ስለሌለ እንደዚሁ ለምስለኔነት የተቀመጠ አካል ወጥቶ ይህንን ማለቱ ወንድማገኝ፣ በጣም በጣም አስገርሞኛል። እንዳልከው ሌላውን እንቶ ስላልክ እንጂ በትምህርትም የተገኘውን አመርቂነት በጣም በሚገባ ስርዓቱ ጥሩ ነው። እሱን እሱን አንስተዋል ግን ደግሞ ሰባት ሚሊዮን ህጻናት ትምህርት ቤት መሄዳቅቷቸው ቤት መቀመጣቸውን በርካቶች በችግር መውደቃቸውንም እንዲሁም ደግሞ በመጠለያ ካምፕ ደብረ ብርሃን ላይ እሳቸው ካሉበት መናገሻ ቤተ መንግስት መቶ ምናምን ኪሎ ሜትር ርቀት ላይ 19500 ሰው ላለፉት አራት አመታት ተቀምጧል። ጠቅላይ ሚኒስትራቸው እሳቸው የሚመሩት መንግስት በየአመቱ ለአዛውንቶችና ለድሆች ምሳ በሉ ራታ በሉ ብለው በዓላት ጠብቀው ፕሮግራም ሲሰሩ ከወለጋና አካባቢ የተፈናቀሉ አብዛኛው ሙስሊም የሆኑ ከወሎ በደርግ ጊዜ እዛ ሰፍረው የነበሩ ወደ 19500 ሰዎች ቻይና ካምፕ የሚባለው ላይ እስካሁን ድረስ ወንድማ እስካሁን ድረስ ለአራተኛ ዓመት ተቀምጠዋል። ካምፕ ውስጥ ማለት ነው እና ከሪያሊቲው በጣም የተፋታ አይዶ ነው። እንግዲህ ፓርላማው በጣም ስላሸበረቀ ስላማረበት ኢትዮጵያውያን ሁሉ የዘነጡ መስሏቸው ከሆነ አላውቅም። እኔ ግን በጣም ሀዘን ተሰምቶኛል በንግግራቸው